ባሸካሮች የሚፈጸሙ ጥፋትና የጥፋቶቹ እርከነ ፓርት 12 ከዚህ ቀደም በተከታታይ 11 ክፍሎች በአሸካሮች የሚፈጸሙ የተለያዩ ጥፋቶች የሚያስቀጡት የገንዘብ መጠን እንዲሁም የሚያሰጡትን የነጥብ አይነት አይተናል። በዛሬው በክፍል 12 ፕሮግራማችን ደግሞ በሶስተኛ ደረጃ ጠፋ ስር ከተዘረዘሩ 25 የጥፋት አይነቶች ከ6 እስከ 10 ያሉትን ዛሬ እናያለን። ከዚህ ክፍል ቀድሞ በክፍል 11 ላይ ከ1 እስከ 5 አይተናል። ዛሬ በክፍል 12 ደግሞ ከ6 እስከ 10 ያሉትን እናያለን። ላይክ ፎሎ፣ ኮፒሊንክ ሼር አድርጉ። ስድስተኛውን የጥፋት አይነት ስናይ የጭንቅላት መከላከያ ሄልሜት ሳያደርግ ወይንም አድርጎ ሳያስር ወይንም አብሮት የጫነ ሰው ማድረጉንና ማሰሩን ሳያረጋግጥ ሞተር ሳይክል እያሽከረከረ ይላል። ሞተር ሳይክል በምናሽከረክርበት ጊዜ እንግዲህ ሁለት እግር ከመሆኑ አንጻር ለአደጋ እጅግ በጣም የተጋለጠ ስለሆነ ማንኛውም አሸካሪ ሞተር ሳይክል በሚያሽከረክርበት ጊዜ ሄልሜት ማድረግ ይኖርበታል። ሄልሜቱን ካደረገ በኋላ ደግሞ ማሰሪያውንም ማሰር ይኖርበታል። ሁለተኛውም ሰው ሄልሜት ማድረግ ይኖርበታል። ስለዚህ ሞተር ሳይክል በምናሽከረክርበት ጊዜ ለራሳችን ደህንነት ከኋላ ለምንጭ ደህንነት ሲባል ሁለታችንም ሄልሜት አድርገን ልናሽከረክር ይገባል። ይህንን ሳናርግ ብንገኝ እንደተለመደው በሶስተኛ ደረጃ ጥፋት ስር የተቀመጠውን መቀጫ 1500 እና 3 ነጥብ በመንጃ ፍቃዳችን ይቆጠርብናል። ወደ ሰባተኛ የጥፋት አይነት ስንሄድ በጭነት ተሽከርካሪ በህግ ከተፈቀደለት ውጭ ሰውን እያሳፈር ይላል። ሰው እንግዲህ በተሽከርካሪያችን ላይ ስንጭን ሴፍ የሆነ ቦታ ላይ በአግባቡ መጫን ይኖርበታል። ከዚህ ውጭ ግን ገልባጮች ላይ፣ የተለያዩ ጭነት ተሽከርካሪዎች ላይ ሰውን የምንጭን ከሆነ ከሚመለከተው አካል አስፈላጊውን የድጋፍ ደብዳቤ መያዝ ይኖርበታል። ከዚህ ውጭ ግን ሰዎችን ሴፍ ባልሆነ መንገድ በጭነት ተሽከርካሪዎች ላይ ጭነን መንቀሳቀስ አንችልም ማለት ነው። ይህንን አድርገን ብንገኝ 1500ና 3 ነጥብ ይቆጠርብናል። ወደ ስምንተኛው የጥፋት አይነት ስንሄድ በማብሪያ ጊዜ መብራት ሳይኖረው እያሽከረከረ ይላል። በተሽከርካሪያችን ላይ ትይምት መቆጣጠሪያ መሳሪያዎች አሉ። ከዛኛው አንዱ የግንባር መብራት ነው። የግንባር መብራት በተሽከርካሪያችን ላይ ሳይኖር በምሽት ጊዜ በምናሽከረክርበት ጊዜ አንደኛ ላይ ላደጋ እንጋለጣለን፣ ሁለተኛ ላይ ደግሞ ለቅጣት እንዳረጋለን። በሁለተኛ ደረጃ ጥፋት ስር መብራቱ አለ ሳናበራ ብናሽከረክር አንድ ሺህ ብርና ሁለት ነጥብ ነበር። አሁን በሶስተኛ ደረጃ ጥፋት ላይ ግን መብራቱ ጭራሽ በተሽከርካሪያችን ላይ ከሌለ 1500ና 3 ነጥብ ይቆጠርብናል። ስለ መብራት እንግዲህ ከዚህ በፊት አይተናል። መብራት ጥቅሙ ምንድነው? ከፊት ያለውን ትዕይንት ማየት እንድንችል ነው። ከዛ በተጨማሪ ደግሞ ለሌሎች አሽከርካሪዎች እንዲሁም መንገድ ተሳታፊዎች የተሽከርካሪያችንን ሳይዝ ለማሳወቅ ነው ብያለሁ። አንዱ መብራት በቂ ሊሆን ይችላል፣ ግን ሁለት ያስፈለገው ለዛ ነው። ስለዚህ ሳይኖረው የምናሽከረክር ከሆነ 1500ና 3 ነጥብ በመንጃ ፈቃዳችን ይቆጠራል። ወደ ዘጠነኛው የጥፋት አይነት ስንሄድ ቴሌቪዥን ወይንም ሌሎች ምስሎችን ተሽከርካሪ ውስጥ እየተመለከተ ያሽከረከረ ይላል። በተሽከርካሪያችን ዳሽቦርድ ላይ እንግዲህ አንዳንድ አሽከርካሪዎች ተጨማሪ አንድሮይድ ስክሪን የሚገጥማሉ፣ በፋብሪካው ደግሞ ያላቸው አሉ። ይሄንን እንግዲህ እያየን በምናሽከረክርበት ጊዜ አንደኛ ትኩረታችን ምስሉ ላይ ሊሆን ይችላል፣ ሁለተኛ ነገር ከዛ የሚመጣው ብርሃን በተለይ በምሽት ጊዜ ከውጭ ያለውን ትይምት እንዳናይ ሊያደርገን ይችላል ማለት ነው። ጉዳቱ ይሄ ነው። ስለዚህ እንደዚህ አይነት ነገሮች እያየን የምናሽከረክር ከሆነ ለአደጋ እንጋለጣለን የመጀመሪያው ሁለተኛ ነገር ደግሞ እንደዛ ያደረግን ብንገኝ 1500 እና 3 ነጥብ በመንጃ ፈቃዳችን ይቆጠራል። እንደዚያ ነገሮች ማድረግ አይቻልም ማለት ነው። ለምሳሌ አንዳንድ ተሽከርካሪዎች ላይ ቆመን ከሆነ እስክሪኑ ይሰራል። ማየት የምንፈልገውን ነገር እንድና ይረዳናል። ልክ ተሽከርካሪያችንን አስነስተን የፊት ወይንም የኋላ ማርሽ በምናስገባበት ጊዜ ግን ያንን ምስል ያጠፋዋል። እንደዛ አይነት ቴክኖሎጂ ያላቸውን ብንጠቀም ለቅጣቱን ብቻ ሳይሆን ለኛም ደህንነት አሪፍ ስለሆነ እንደዚህ አይነት ጥንቃቄዎችን ማድረግ ያስፈልጋል ማለት ነው። ሌላኛው ወደ አስረኛው የጥፋት አይነት ስንሄድ የደህንነት ቀበቶ ሳያስብ ወይንም ተሳፋሪዎች ደህንነት ቀበቶ ማሰራቸውን ሳያረጋግጥ እያሽከረከረ በተሽከርካሪያችን ላይ እንግዲህ የአካል ለውጥ የተደረገባቸው የተሽከርካሪ አይነቶች ካልሆኑ በስተቀር ሁሉም ተሽከርካሪዎች ላይ በተሳፋሪው ልክ ሲት ቤልት ይኖራል ማለት። ስለዚህ ሁሉም ሰው ቤልት ማሰር ይኖርበታል እንዲሁም አሽከርካሪው ማሰር ይኖርበታል ማለት ነው። ይሄ እንግዲህ ለደህንነት አሪፍ ነው። ተሽከርካሪያችን ቢጋጭ ቢገለበጥ የጉዳት መጠኑን እጅግ በጣም ይቀንሰዋል ማለት ነው። ይሄ ለራሳችን ጥንቃቄ ነው ቤልት ምናስረው። ይሄን ሳናደርግ ግን መንገድ ላይ ብንገኝ 1500ና 3 ነጥብ በመንጃ ፍቃዳችን ይቆጠርብናል ማለት ነው። ስለዚህ ለዛሬ ያየናቸው በሶስተኛ ደረጃ ጥፋት ስር ከተዘረዘሩ 25 የጥፋት አይነቶች ከ6 እስከ 10 አይተናል ማለት ነው። ከዚህ ቀደም በለቀቁት ቪዲዮ ላይ ከ1 እስከ 5 አይተናል። እስካሁን በሶስተኛ ደረጃ ጥፋት ስር 10 የጥፋት አይነቶች አይተናል ማለት ነው። እነዚህ ጥፋቶች እንግዲህ በጥፋት መልክ ስናያቸው 1500ና 3 ነጥብ ያስቆጥርብናል ነገር ግን ባንቀጣም እነዚህን ነገሮች ችላ ብለን የምናሽከረክር ከሆነ ለአደጋ ልንጋለስ ስለምንችል ተገቢውን ጥንቃቄ አድርገን ልናሽከረክር ይገባል። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ ስተ ጠያቄ ስሮ ኮመንት ሴሽን ላስቀምጡ ይሄ መረጃዎች ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች እንዲሁም ለጓደኞቻችሁ እንዲደረስ ሼር አድርጉ። ኮፒ ሊንክ አድርጉ ይመጫችሁ